ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? የዛሬው የትምህርታችን ርዕስ የሚያተኩረው የትኛው የሰውነታችን ክፍል ነው የበለጠ የተጠራቀመ የቪታሚን ዲ መጠን ያለው በሚለው ዙሪያ ይሆናል። የአቀራረባችን ቅደም ተከተልን ስናየው፣ አንደኛ የፀሐይ ብርሃን በልብስ ወይስ ያለ ልብስ ለምን በጥናት የተረጋገጠ ቪዲዮ ይዤላችሁ ቀርጃለሁ። ሁለተኛ ብዙ የተጠራቀመ የቪታሚን ዲ ንጥረ ነገር የትኛው የሰውነታችን የቆዳ ክፍል ውስጥ ነው ያለው የሚለውን በዝርዝር ባልን። ሶስተኛ ፀሐይ ከሞቅን በኋላ በስንት ደቂቃ ውስጥ ነው ወደ ቪታሚን ዲ የሚቀየረው የሚለውን ዘርዘር አድርገን እንመለከተዋለን። አራተኛ የተጠራቀመው የቪታሚን ዲ ንጥረ ነገር ስንት ነው ስንት ነው፣ ስራ ለመስራትስ ስንት ግራም ይበቃል የሚለውን እዚህ ቪዲዮ ላይ እናያለን። ሌላው ሰባት አምስተኛው ዲ ሃይድሮ ኮሌስትሮል ወይም ደግሞ የተጠራቀመው የቪታሚን ዲ የተባለው ንጥረ ነገር በየስት ቀኑ ይመረታል የሚለውን በዚህ ቪዲዮ እናያለን። ስድስተኛውና የመጨረሻው ደግሞ ሬ ነጥቦችን በመዘርዘርና በነሱ በማጠቃለል የመጨረሻውን የቪዲዮውን የትምህርት የዛሬውን የትምህርት ርዕስ በዚህ እናጠቃልላለን ማለት ነው። ስለዚህ ይሄ ቪዲዮ የሁላችን ቪዲዮ ነው። ሁላችንንም ይመለከታል፣ ሴቶችንም ይመለከታል፣ ወንዶችንም ይመለከታል፣ ሕፃናትንም ይመለከታል፣ አረጋውያንም ይመለከታል። ሁሉንም የማህበረሰብ ክፍል የሚመለከት የቪታሚን ዲ እጥረት እንዴት እንደሆነ ከየት እንደምናገኝ ምን ማለት እንደሆነ እውቀቱ እንዲኖረን በእውቀት ላይ የተመሰረተ እንድናደርገው ያመች ዘንድ ከተለያዩ መጽሐፎች እና ከተለያዩ ሳይቶች ፈልፍዬ እና ከተማርኩት ኘት መሰረት ያለውን እውቀትና ትምህርት እየላችሁ ቀርጻለሁ ያለውና ተከታተሉ። ሙሉ ለሙሉ ልብሳችንን አውልቀን ፀሐይ ስንሞቅ እጅግ በጣም ከፍተኛ የሆነ ማለትም ከ90 እስከ መቶ ፐርሰንት ድረስ የሚደርስ የቪታሚን ዲ ምርትን እናገኛለን። ስለዚህ ልብሳችንን በማውለቅ እና ፀሐይ በመሞቅ እስከ መቶ ፐርሰንት ድረስ የሚደርስ የቪታሚን ዲ ምርትን እንድናገኝ ልብሳችንን አውልቀን መሞቅ አለብን። ሌላው የላይኛው የሰውነታችን ክፍል የላይኛው የሰውነታችን ክፍል ወይም ከወገባችን በላይ ያለው ልብሳችንን አውልቀን ፀሐይ ስንሞቅ ከፍተኛ የቪታሚን ዲ ወይም ደግሞ ከሰባ እስከ ዘጠና ፐርሰንት ድረስ የሚደርስ የቪታሚን ዲ ምርትን እንድናገኝ ያረገናል። ከላይኛው የሰውነታችን ክፍል ማለት ነው። ወይም ደግሞ ከ70 እስከ 90 ፐርሰንት ድረስ የሚደርስ የቪታሚን ዲ ምርትን እንድናገኝ ያረገናል ከላይኛው የሰንታችን ክፍል ማለት ነው። እጃችንንና እግራችንን ብቻ ፀሐይ ስናሞቅ በቂ የሆነ እንደነዚያኛው ሳይሆን በቂ የሆነ የቪታሚን ዲ ይህ ማለት ከአርባ እስከ እስከ 60% ሊደርስ የሚችል የቪታሚን ዲ ምርትን የምናገኘው እጃችንንና እግራችንን ብቻ ፀሐይ ስናሞቅ ማለት ነው። እስከ 60% ድረስ ልናገኝ እንችላለን እንደ ሁኔታው። ሌላው ፊታችንን እና እጃችንን ፀሐይ ስንሞቅ እጅግ በጣም ዝቅተኛ የቪታሚን ዲ ፊታችንን እጃችንን ብቻ ፀሐይ ብናሞቀው እስከ 15 ፐርሰንት ድረስ ግፋ ቢል እስከ 15 ፐርሰንት ድረስ የቪታሚን ዲ ምርትን ልናገኝ የምንችልበት ከፊታችንና ከእጃችን ነው። ይሄ በጣም ዝቅተኛው የቪታሚን ዲ መጠንን የምናገኝበት ከፀሐይ የምናገኝበት ሁለቱም ብቻ በማስመታት ልናገኝ የምንችለው የቪታሚን ዲ መጠን እስከ 15 ፐርሰንት ድረስ ነው ማለት ነው። ስለዚህ ጥሩ ውጤት ለማግኘት ሙሉ በሙሉ ልብሳችንን አውልቀን ፀሐይ በመሞቅ እጅግ በጣም ከፍተኛ የተባለውን የቪታሚን ዲ መጠንን ማግኘት ይገባናል። ቀጥታ ከቆዳችን ጋር ፀሐይን ከተገናኘች የተጠራቀመው ቪታሚን ዲ ወዲያውኑ አክቲቬትድ ይሆንና ወደሚቀጥለው ፕሮሰስ ይሄዳል። ማለት ልብስን ለብሰን ፀሐይ የምንሞቅ ከሆነ ግን የምናገኘው ቪታሚን ዲ ዜሮ ነው። ብዙ የተጠራቀመ የቪታሚን ዲ ንጥረ ነገር የትኛው የሰውነት የቆዳ ክፍል ውስጥ ነው የምናገኘው? የሚለውን ደግሞ የትምህርት ርዕስ አድርገን ስናየው የቪታሚን ዲ ንጥረ ነገር እኩል በሰውነታችን ቆዳ ውስጥ ተሰራጭቶና ተጠራቅሞ አይገኝም። እኩል ተጠራቅሞና ተሰራጭቶ አይገኝም። ከቆዳ ስር የተጠራቀመው ወይም ስቶርድ የሆነው ዲ ሃይድሮኮሌስትሮል የተባለው ንጥረ ነገር ኬሚካል ውህድ ፀሐይ ካላገኘ በስተቀር ምንም ነው፣ ምንም ነው፣ ምንም አይሰራም። ተጠራቅሞ ተጠራቅሞ ቢቀመጥም ምንም አይሰራም። ለፀሐይ ጥገኛ ነው። ፀሐይ ካላገኘ በስተቀር መኖሩ ለሰውየው የሚጠቅመው ነገር የለም። ፀሐይ ካላገኘ በስተቀር ሰውየው ፀሐይ ካልሞቀ በስተቀር በፀሐይ ኤክስፖዝድ ካልሆነ በስተቀር ተጠራቅሞ የሚኖረው ዲሃይድሮኮሌስትሮል የተባለው ንጥረ ነገር ምንም ነው ለሰውየው። ይህ ይህ ዲሃይድሮኮሌስትሮል በሰውነታችን ውስጥ ያለው ከ0.4 እስከ 1 ግራም ድረስ ነው። ይሄ ደግሞ ሳይቋረጥ በየ28 እስከ 42 ቀን በየ42 ቀኑ ወይም በየ28 ቀኑ ወይም በየ42 ቀኑ ሳይቋረጥ ይመረታል ማለት ነው። ቆዳችን አሮጌው ቆዳ በአዲሱ ሲተካ አዲሱ ቆዳ እዞት የሚመጣው ዲሃይድሮ ኮሌስትሮል የሚባለውን ስለሆነ ይሄ ደግሞ ሳይቋረጥ በየ28 ቀኑ እስከ 42 በየ42 ቀኑ ድረስ ሳይቋረጥ የሚመረት ዲሃይድሮ ኮሌስትሮል ነው። ይሄ ደግሞ ፀሐይ ካላገኘ ምንም ነው አብሮ ሊወገድ ይችላል። እና ከ0.4 እስከ 1 ግራም ድረስ በሰውነታችን ውስጥ ተጠራቅሞ የሚገኘው በሁሉም ክፍሎች ውስጥ ተጠራቅሞ የሚገኘው እስከ አንድ ነጥብ ዜሮ ግራም ድረስ ነው። የሰውነታችን የጀርባችን ቆዳ ውስጥ ከላይኛው ጀርባችን ከላይኛው ጀርባችን ወይም ከትከሻችን አካባቢ ከላይኛው ጀርባችን እስከ መቀመጫችን ድረስ ያለው ያለው የተጠራቀመ የቪታሚን ዲ 30% ካጠቃላዩ የሰውነታችን 30% የሚሆነው ወይም ደግሞ 3.03 ግራም የሚደርሰው የተከማቸ የቪታሚን ንጥረ ነገር የምናገኘው ከጀርባችን ከላይ እስከታች ባለው ነው። እና ታዲያ ይሄ ደግሞ እጅግ በጣም ከፍተኛው ፐርሰንት ወይም እጅግ በጣም ከፍተኛው ግራም ነው ካጠቃላዩ ማለት ነው። ከሆዳችን ሙሉ ለሙሉ ደግሞ እስከ 20 ፐርሰንት ድረስ ወይም ደግሞ 0.2 ግራም ድረስ የተከማቸ የቪታሚን ንጥረ ነገር እዚያ ላይ እናገኛለን። ይህ በሁለተኛ ደረጃ የሚገኝ የተጠራቀመ የቪታሚን ዲ የምናገኘው ከፊት ለፊታችን ከሆዳችን ላይ ነው ማለት ነው። ከጀርባችን የሆነው ግን እጅግ በጣም ከፍተኛው እና 30 ፐርሰንት የሚሆነው ከጀርባችን ከላይ እስከታች ያለው ነው ማለት ነው። ስለዚህ ፀሐይ ስንሞቅ ልብሳችንን አውልቀን ከጀርባችን ከታች እስከላይ ያለውን ብናስመታ 30 ፐርሰንቱን ሙሉ በሙሉ ልናስቀይረውና የተሟላ የቪታሚን ዲ ተቀይሮ ልናገኘ የምንችለውን መጠን ነው ማለት ነው። እጅግ በጣም ዝቅተኛ የሆነ መጠን ክንድ ውስጥ ባለ ቆዳ የምናገኝ ሲሆን እሱም አምስት ፐርሰንት ውስጥ ግራም ድረስ የተከማቸ የቪታሚን ጥረ ነገር ልናገኝበት እንችላለን። ይሄ እጅግ በጣም ዝቅተኛው የቪታሚን ዲ የተጠራቀመ መጠን የምናገኝበት ነው ማለት ነው። በጣም ዝቅተኛ የቪታሚን ዲ የተጠራቀመ የቪታሚን ዲ መጠን እ ቆዳችን ውስጥ ልናገኝበት የምንችለው ፊት እጅና እግር ሲሆኑ እነዚህ ሶስቱ አምስት ፐርሰንት ድረስ ይደርሳሉ ወይም ዜሮ ነጥብ ዜሮ አምስት ግራም ድረስ የተከማቸ የቪታሚን ንጥረ ነገር እንዳለው እናሳያለን። እነዚህ ሁለቱ እጅግ በጣም ዝቅተኛ የቪታሚን ዲ የተጠራቀመ መጠን የምናገኝባቸው ቦታዎች ናቸው ማለት ነው የሰውነታችን ክፍሎች ናቸው ማለት ነው። ስለዚህ ሆድ እና ጀርባ በአጠቃላይ ሐምሳ ፐርሰንቱን ወይም ግማሽ ያህሉን የሰውነት ክፍል ውስጥ የሚሆነውን የቪታሚን ዲ መጠን የሚይዙ የሰውነታችን ክፍሎች ናቸው። ስለዚህ አውልቀን ልብስ አውልቀን የፊታችንንና የኋላችንን በምናስመታበት ጊዜ እስከ 50% ድረስ የሚደርሰውን የተጠራቀመ የቪታሚን ዲ ወደ ተሟላ ወይም ደግሞ ፋንክሽናል ወደሆነ ሆነ የቪታሚን ዲ ሰርኩሌሽን ልናገኝበት የምንችለው ከነዚህ ከሁለቱ ነው ማለት ነው። ስለሆነም እነዚህን የሰውነታችን ክፍሎች ፀሐይ ማስመጣት ቶሎ ውጤትን ለማምጣት ያስችለናል የሚለውን ነጥብ እንድትይዙልኝ እፈልጋለሁ። ሆድ እና ጀርባ ሆድ እና ጀርባ የሚባሉት የሰውነታችን ክፍሎች ግማሽ ያህሉን ከሰውነታችን ውስጥ ግማሽ ያህሉን የተጠራቀመ የሰውነታችን ውስጥ የቪታሚን ዲ መጠን ልብሳችንን አውልቀን በመሞቅ የተሟላ የቪታሚን ዲ መጠንን ልናገኝበት የምንችል ልናገኝበት የምንችል ዘዴ ነው ማለት ነው። በሌላ አነጋገር በቆዳችን ውስጥ የተጠራቀመው ሰብስታንስ በፐርሰንት ስናሰላው ደግሞ በፐርሰንት ስናሰላው ደግሞ የጀርባ የላይኛው ክፍል የሻችን አካባቢ ያለው ክፍል ሲሆን 98% የሚሆነው የጀርባ ታችኛው ክፍል ደግሞ እስከ 95% ሊደርስ ይችላል። እንጀርባ የታችኛው የታችኛውና ላይኛው ክፍል በአንድ ላይ ሲሆኑ እስከ 100% ድረስ ልና የተጠራቀመ የቪታሚን ዲ ዲሃይድሮኮሌስትሮልን ልናገኝ የምንችልበት የሰውነታችን ክፍል ሁለቱንም የክፍል ነው ማለት ነው። የሆድ ዕቃ በሙሉ ዘጠና ፐርሰንት ድረስ ሊሸፍን ይችላል። ፊታችን ብቻ 20 ፐርሰንት። ምናልባት የከተማ ሰዎች ከዚህ ትንሽ ነገር ልንጠቀም እንችላለን። አካባቢ የምንኖረው ቀዝቃዛ ቢሮ ውስጥ ወይም ፎቅ ውስጥ ጠዋት የገባን ማታ ፀሐይም ሳንሞቅ፣ ቀንም ሳንወጣ፣ ምሳችንም ቢሮ ውስጥ እየበላን ሁሉን ነገር እዛው እያከናወን ስለሆነ ጠዋትም በመኪና ስለምንሄድ ፀሐይ አያገኘንም፣ ማታም ስንመለስ ፀሐይ አያገኘንም። ቀንም ምሳችን ምንለው ዛካ ከሆነ በአብዛኛው አልፎ አልፎ ለአንዳንድ ጉዳይ ስንወጣ ከእጃችን እና ከፊታችን ልናገኝ የምንችለው ካልሆነ በስተቀር የጀርባ የላይኛውን ክፍል እና የጀርባ ታችኛውን ክፍል የምናስመታበት መንገድ አይኖርም ማለት ነው። ስለዚህ እህት ወንድሞቻቼ፣ ዘመዶቼ፣ ተከታታዮቼ በተለይ ቅዳሜና እሁድ ቤታችን ቁጭ ብለን የሰውነታችንን የላይኛውን ክፍልና የታችኛውን ክፍል ልብሳችንን አውልቀን እንዲሁም ፊታችንን ዞረን የሆድ እቃችንን አካባቢ ፀሐይ በማስመታት እስከ መቶ ፐርሰንት ድረስ ልናገኝ የምንችለውን የተጠራቀመ ቪታሚን ዲ በእንደዚያ መንገድ መሞከር ተገቢ ይሆናል ፀሐይ ከሞቅን በኋላ በስንት ደቂቃ ውስጥ ነው ወደ ቪታሚን ዲ የሚቀየረው የሚለው ዋና ነጥብ ነው ይሄንን ዋና ነጥብ ነው እና ተከታተሉ ይህንን ግራፍ እንመልከተው የተጠራቀመ ውህድ ዲሃይድሮኮሌስትሮል የሚባለው ቆዳችን ውስጥ አለ ብለን እንያዝ። ከዚያ ይሄ ፀሐይ እንደሞቅን ቅድመ ዲስሪ ወደሚባል ነገር ይቀየራል። ከዚያ ወደ ሙሉ ዲስሪ ወደሚባል ነገር ይቀየራል። ከዚያ ይሄ ሙሉ ዲስሪው ወደ ጉበት አካባቢ ይደርሳል። ጉበት ውስጥ የሚፈለገውን ፕሮሰስ ካካሄድን በኋላ የሚፈጀው ከአንድ እስከ ሁለት ቀን ድረስ ነው። ከዚያ በኋላ የመጨረሻውና አክቲቭ ሆነውን ቪታሚን ዲ የምናገኘው ኩላሊት ውስጥ ሲሆን ከሁለት እስከ ሶስት ቀን ይፈጅበታል ማለት ነው። ወደ ዋና ስራው ወደ ዋና የስራ ቦታው ታርጌት ቦታዎች፣ ወደ አጥንት፣ ወደ ጥርስ፣ ወደ አንጀት እና ወደ ተለያየ ቦታ ሊደርስ የሚችለው ደግሞ ከሰዓታት በኋላ ነው ማለት ነው በአጠቃላይ እስከ ሶስት ቀን ድረስ ሃይ ብርሃን ያገኘ ነው የቪታሚን ዲ ተቀያይሮ ተቀያይሮ ተቀያይሮ ዋና ቦታው ድረስ ለመድረስ ሶስት ቀን ይፈጅበታል። ፀሐይ ብርሃን ቆዳችን ላይ ሲያርፍ ዜሮ ሰከንድ ውስጥ ነው ማለት ነው። ዜሮ ሰከንድ አይቆጠርም፣ ምንም ሰከንድ አይቆጠርም። ይህ ሃይድሮኮሌስትሮል ወደ ቅድመ ዲስሪ የሚቀየረው በሰላሳ ደቂቃ ውስጥ ነው ከቅድመ ዲስሪ ወደ ተሟላ ዲስሪ የሚቀየረው ከሁለት እስከ ሶስት ሰዓት ድረስ ነው። ይህ ወደ ደም ስርጭት ለመግባት እስከ ስድስት ሰዓት ይፈጅበታል። ጉበት ውስጥ ለመድረስ ደግሞ ድረስ ስድስት ሰዓት የሚፈጅበት ሲሆን ጉበት ውስጥ ለመድረስ ከስድስት እስከ አስራ ሁለት ሰዓት ይፈጅበታል። ከጉበት ወደ ኩላሊት ለመድረስ ደግሞ ከአስራ ሁለት እስከ አርባ ስምንት ሰዓት ድረስ ይፈጅበታል። ከኩላሊት ወደሚፈለገው አካል ለመድረስ ከሃያ አራት ሰዓት እስከ አርባ ስምንት ሰዓት ባለው ውስጥ ይደርሳል ማለት ነው። ይህም በአጠቃላይ ሲለካ እስከ ሰባ እስከ ሰባ ሁለት ሰዓት ማለትም እስከ ሶስት ቀን ድረስ ይፈጅበታል ማለት ነው። በአጠቃላይ እስከ ሶስት ቀን ድረስ ሊፈጅበት ይችላል። አንድ ጊዜ የተመረተው አንድ ጊዜ ያገኝ ነው። ፀሐይ አንድ ጊዜ ሰላሳ ደቂቃ ከአስር እስከ ሰላሳ ደቂቃ የሞቅ ነው የፀሐይ መጠን ተጓጉዞ ተጓጉዞ ዋና ስራውን ለመስራት ከሶስት ቀን በኋላ ነው የሚፈለግበት ክፍል ታርጌት አካባቢ ሲደርስ አንጀት ውስጥ ይደርሳል። አንጀት ውስጥ ከሰባ ሁለት ሰዓት በኋላ አንጀት ውስጥ ይደርሳል። ከሰባ ሁለት ሰዓት በኋላ አጥንት ላይ ይደርሳል። ከሰባ ሁለት ሰዓት በኋላ ኢሚኖሴሎች ዘንዳ ይደርሳል። ከሰባ ሁለት ሰዓት በኋላ ወይም ከሶስት ቀን በኋላ ኩላሊት፣ እንደገና እንደገና ኩላሊት ውስጥ እዛው ስራውን ይሰራል። እዚያው ይቀየራል። እዚያውም ሌላ ስራ ይሰራል። እዛው ውስጥ እዚያው ታይሮይድ እጢ ወይም የእንቅርት እጢ አካባቢ ለመድረስ ደግሞ አሁንም ከሶስት ሆርሞንን ይቆጣጠራል። እዚያ ከደረሰ በኋላ አንጀት ላይ ሲደርስ ካልሲየምን እንዲመጠጥ ያግዛል። አጥንት አሮጌውን አጥንት በአዲስ እንዲተካ ያደርጋል። ወይም አዲስ መተካት ይችላል ወይም ሪሞዴሊንግ ይካሄዳል ማለት ነው። አጥንት ከሰባ ሁለት ሰዓት በኋላ ስራውን ይሰራል ማለት ነው። የሚውን ሴሎች ዘንዳ ቲሴል ቢሴል ወይም ሌሎች ሴሎች ጋር ለመድረስ ሶስት ቀን ይፈጅበታል። ተነጋግረናል። የመከላከል ብቃትን ይጨምራል። እዛ ከደረሰ በኋላ ኩላሊት እዛው ላይ ኩላሊት ጋር የሚቆየው ይቆይና የካልሲየም ባላንስን ይቆጣጠራል። ኩላሊት ላይ ማለት ነው። ታይሮድ ላይ ሲደርስ ደግሞ ከሶስት ቀን በኋላ ወይም ከሰ ሁለት ሰዓት በኋላ ታይሮድ ላይ ሲደርስ ደግሞ ሆርሞንን ይቆጣጠራል ወይ በጣም እንዳይበዛ ወይ በጣም እንዳያንስ በማድረግ የሆርሞን መጠንን ይቆጣጠራል። ቆዳችን ቆዳዎቻችን የቪታሚን ዲ ፋብሪካ ወይም ፋክተሪ ቦታ ነው ማለት ነው። ችንን አውልቀን ፀሐይን በአግባቡ ልብሳችንን አውልቀን የና የፊታችንን በማስመታት እስከ 98 እስከ መቶ ባለው ውስጥ ማግኘት የሚገባን ከዚህኛው ስለሆነ ፋብሪካውን በትክክል መጠቀም ነው ማለት ነው። መቶ ፐርሰንት ውስጥ የባከነው ባክኖ ዋና ዋና ቦታ የደም ስርጭት ውስጥ የሚንቀሳቀሰው ከ40 እስከ 60% ድረስ የሚሆነው ነው። ከተመ ስለሆነም ስለዚህ ይህንን ለማግኘት ከአራት እስከ ሰባት ሰዓት ባሉት ውስጥ ከቀኑ አራት ሰዓት እንደ ኢትዮጵያን አቆጣጠር ከቀኑ አራት ሰዓት እስከ ሰባት ሰዓት ባለው ውስጥ በተለይ አምስት ሰዓት አካባቢና አምስት ከስድስት ባለው ባሉት ውስጥ ልብሳችንን አውልቀን ጀርባችንን ሆዳችንን ከአስር እስከ ሰላሳ ደቂቃ እንድንሞቅ ተማሪዎች ይህንን ያመለክታሉ፣ ይናገራሉ፣ ያስረዳሉ ማለት ነው። ስለዚህ ስለዚህ ስለዚህ ልብሳችንን አውልቀን ስልሳችንን አውልቀን ፀሐይ ፊታችንንና ጀርባችንን፣ ሆዳችንን በማሞቅ ከአስር እስከ ሰላሳ ደቂቃ ድረስ እንድንሞቅ የግዴታ ይለናል። ይህንንም የምናገኘው በነፃ ነው። ከተፈጥሮ ነው። ከእግዚአብሔር ነው። ይህንን ፀሐይ ከፀሐይ የምናገኘውን ይህንን የምናገኘው ስንፈጠርም የተሰጠን በተፈጥሮ ነው። ከእግዚአብሔር ነው። እንደገና ፀሐይንም በተፈጥሮ ነው። ከእግዚአብሔር ነው። ምንም ያልተከፈለበት፣ ምንም ዋጋ የማይወጣበት ነገር ግን እኛ ኮሚትመንትና ሰዓት ሰጠን መሞቅ የሚገባን እንጂ የምንከፍልለት የሚከፈልለት ነገር እንዳልሆነ ይህንን አውቀን ወደ ስራ እንድንገባ ለማለት እፈልጋለሁ። ምክንያቱም ባለፈው ጊዜ ያቀረብኩላችሁ ነጥብ ባለፈው ጊዜ በተከታታይ ያቀረብኩላችሁ ነጥብ ግማሽ አክሉ የዓለም ሕዝብ የቪታሚን ዲ ዲፊሽንሲ ወይም እጥረት እንዳለበት ያሳያልና በነፃ የተሰጠንን የፀሐይ ብርሃንና በነፃ የተሰጠንን የተጠራቀመ የዲሃይድሮ ኮሌስትሮል መጠንን በነፃ የተሰጠንን ያህል በነፃ መጠቀም ስላልቻልን በነፃ መጠቀም ስላልቻልን የዓለም ሕዝብ ግማሽ ያህሉ ግማሽ ያህሉ በቪታሚን ዲ ዲፊሽንሲ የተጠቃ ነው ነው ማለት ነው። እንግዲህ ሪፈረንስ ተጠቅሚ ያለው እነዚህና ሌሎችንም ተጠቅሚ ያለው። በአብዛኛው አድማጭ ተመልካቾቼ የዛሬውን የትምህርታችን ርዕስ እዚህ ላይ አጠቃልያለሁ። ይህንን በዚህ ቪዲዮ እንደተደሰታችሁ ትምህርቱንም፣ እንደወደዳችሁት ቁም ነገርም እንዳገኛችሁ ባለሙሉ ተስፋና እርግጠኛ ነኝ። ስለዚህ ይህንን ለሌሎች ሰዎች እንዲዳረስ ሰብስክራይብ እና ሼር አድርጉት። ለዛሬው በዚህ ያበቃለው። ጤና ይስጥልኝ። ሰላም።